ከበፊትም መጥፎ ልጅ እንደሆነች ነው እኔም ያየሁት። የበፊቱ ነበራራ እኔ ግን ደስ ገና እኔ ደስ ነው። ጥሩ አይደለም ልጅ እኮ ናት። ዲንስም አይፈልጉም ይሄንን እንዳትቀበሉትኝ እንዳትቀበሉትኝ እኔም ልጄም እንትን ጽፋ አድርጋለች ልጄ እንዳታይ ብዬ ነው እኔ ወደ እናንተ የደወልኩት የገባሁትኝ። እኔ በጣም የከፋኝ ዛሬ ብትወርቅ ኖሮስ በሽታ ላይ ብትወርቅ እስኪ ልጅ እኮ ናት። እንደዚህ ዓይነት እኔ በጣም ነው በጣም ነው የተፋኝ። ለምን እንደዚህ ያደርጋታል? አለ እድሜው አለ ምን ይፈትናታል? በጣም ያስከፋል። እውነቴ ነው የምነግራት፣ ሰውነቴ ሁሉ እየተንቀጠቀጠ ነው። ኢንቦክስ አድጉለትኝ። እንደዚህ ጥሩ አይደለም። አይ ለምን ለምን እንዴ ለምን ምን ነው ባይበላት? እኮ ልጅቷ ለእሷ ጥሩ እንትን የላትም። ከዚህ ነው ልጅቷማ ልጅቷ በጣም ባለጌ ያለች እንዴ ምን እሷ ምን ባለጌ ስለሆነች ለተም አጥ ማመንም አትችሉም እኮ ልጅቷ ባለጌ ተቀማጣቅም አንድ አንድ ጓደኛዬ ከአንድ ሴት ጋራ አልጋ ላይ ቁጭ ብዬ አይ ይችላል እንዴ ነው የሚሰማኝ እኔ ልገ ይአዳምኝአዳ፣ ዝም በሉ እሱ እሺ ልጅ የእራሷ ህይወት አላት። ትዳሮችም እያደረጉ አይደል እንደዚህ እንደ አነሱ እኮ ይችሉታል። እድሜያችን ነው እኛ እንችለዋለን። ልጅ እኮ ናት እሷም ትችላለች። እሷም እሷ እንደዚህ አድርጋለች።

አይ፣ በቃ ሀሳብን ቀይራ ችግር የለውም እሺ፣ ቀይሪና እኮ በ በቃ አመሰግናለሁ አመሰግናለሁ ስለአስገባችኝ፣ ችግር የለውም። ሲገ አመሰግናለሁ። ግን የሰውን ሀሳብ ግን ተቀበሉ። ለምን መሰላችሁ? ፈቅደን ወደንም ብናያቸው ልጅቷ እኛ ስላልን አይደለም እነሱ ስራ የሚሰሩት እኛን ሰምተው አይደለም። መብታቸው ነው እነሱ። እንደ አንቺም ኮ ስራሽን ጠቅለን እነሱ ለመርዳት ነው። እየረዳሻ መናገር እኮ መብትሽ እ አይሰሙም ማለቴ አሁን እንዲጣሉ፣ ግን እኔ ስለፈራው ነው ገባሽ? ያለችበት ስሜት እኔ ልማ አስደነገጠኝ እና ፈራውኝ። እኔ እንዳትወድቅ ከፈራሁ ሁሉም እኮ ፕራንክ ሲደረግ ይናደዳል፣ ሊበሳጫል። የወንድሽ ፕራንክ አንቺ በራስሽ ሴት ሆነሽ ሴት ሆነሽ እንደዛ ቢያደርጉሽ ምን አይነት ስሜት ነው የሚሰማሽ? ይህ በየቦታው እየተደረገ እየተቻቻሉ ነው እኮ በቃ ግን አሁን እሷ እኮ ቀበብላ ባትደነግጥ ኖሮ እንደዛ አሁን አትሄድም ነበር። እሱ ነው ያስፈራኝ እንጂ ችግር የለውም፣ ስራ ነው ችግር የለውም። አውቃለሁ፣ ስራ ነው፣ ስለፈራው ነው። ቆይ ላስረዳሽ ይሄ ፍራንክ ልጅቷ ከዚህ በፊትም ልጅቷ አንደኛ ንግግር አትችልም፣ ንግግር አትችልም። እዛ ላይ ነው እንጂ አሁን እነሱ መሀል ውስጥ ምንም ነገር የለም፣ የሚያጣላቸው ነገር የለም። ጋበሻ አደለም ርሰባ፣ እራሳቸው ለምን እዚህ ባህል ውስጥ ቤተሰብ አለ መረዳት ያለባቸው። እናንተ ቡታጀራ የተሰራ ግዋለ እንዲሁ ልጅቷ መነጋገር አትችልም። ከዚህ ጋራ ፕራንክ መሰራት አልነበረበትም መጀመሪያ ላይ ማለት ነው፣ እንደኔ አስተያየት ማለት ነው። ሌላ ሰው አላገኝም፣ ግን ቆያዩ አስጨርሽም። ግን ደግሞ ምን መደረግ ያለበት ስራ ሲሰራ ይሄ የዩቱብ ስራ ማለት ነው እንደዚህ አይነት ጋጋታ ይፈልጋል። ይሄ ለምን እንደ አዲስ አድርገሽው ነው የምታመጪው? አሁን እነሱ ጋር አዲስ የለም አዲስ ስራ ማለት ነው። ለምን እኔ እጅ እስከሚንቀጠቀጥ ብለት ነው መግቢያ ላይ ማርያምን ነው የምልሽ መግቢያ በጣም ነበር የደነገጥኩት። የሚረዝም መስሉኝ ማለት ነው። ለምን አንዳንዴ መረዳትና እነሱ መሀል ውስጥ የሚያጣላቸው ነገር የለም። ራሳቸውን ቆጡብ ናቸው ሁለቱም ማለት ነው። ግን ደግሞ የሚያናድድ የሚያናድድ ቃል ልጅቷ ባትጠቀም ጥሩ ነበረ። ምንም ማድረግ አትችም። ምንም ማድረግ አትችም እነሱ ከተቀበሉ እነሱ ከእንትን ካሉ ደግሞ እኛ እዚህ ጋር ተናደን ወይም ደግሞ ምንም ማድረግ አንችልም። ገባሽ ጋባሽ አይደለም አዝጋ እነሱ ተተቀበሉ እነሱ እንትን ተባሉ አሉ ብሩኬ ፍራንስ ሲደረግ ሙሉ አዝ ሙሉ ስላለች እየወጣች አይ ሚ ግን ፍራንት ስትደረግ ዝም በሉ ዝም በሉ። አይ ማለት አይደለም እኮ ሃያት ንግግር አታቅም የአፍ አጠቃቀምና የአፍ ቃላት አታቅም። ከዚች ልጅ ጋራ ብሩኬ እዛ ያዝም ተመልሶ ላይ መጣ ነበር እኔ ያሰብኩት። እግዚአብሔር ይመስገን። አንደኛ ነገር የልጅቷ እድሜና የውልሽ የልጅቷ እድሜና የዚህ የአይሚ እድሜ እኩል አይደለም። ያቺ ገባሽ፣ ያቺ ትልቅ ናት ገባሽ። ነገር ነው ምታገልጋለች የወደ የምታናድደውን ነገር ነው ምታገልጋለች። ልብሴን እንኳን አላወለኩም አለችኮ። ምን በምን ታውቂያለሽ አንቺ? በምን እናውቅያለን እኛ? እቺኮ አውቃ ነው የምታናድዳት።

እኔ ደነግጣለሁ። ልጅ ስለሆነች እንደኛ አታገናዝብም። እሷ የልጅነት ባህሪ ነው። ያላገባች እንደኛ ሁሉን ነገር አትችለው። ሚትዬ ተረጋጊ፣ ምን እንደሆነ ታውቂያለሽ። በተረጋጋው ይሁን። እዚህ ጋር የሚያወሩትን ልጆች ሀሳብ ውሰጅ እና በተረጋጋ ነገር የቱ ጋር ስህተት እንደሆነ የቱ ጋር ደግሞ አልታሰተሹ ነው። ለምን ምንም ነገር አይፈጠርም። ምንም ነገር እንደማይፈጠር እናውቃለች። ግን ደግሞ ያስደነግጣል። የሚደብራት ልጅቷ አናጋገሯ በጣም ያስጠላል። እዚህ ላይ ልጅቷ ልክ ናት እያልነሽ አይደለም ገባሽ? ፍራንኩ ልክ አይደለም እያልነሽ አይደለም። ደግሞ እነሱ ውስጥ ለውጣቱ ይተዋወቃሉ፣ ይህም ማረዳት አለባቸው። ግን ደግሞ እንዳትስተዳደቡ ሲ አደራ። በተረጋጋ መንፈስ አስታይሰታችሁ በምክር፣ ይሄ ነገር እዚህ ቦታ ላይ ይሄ ነገር ባይሰራ እንደዚህ አይነት ባይሰራ ጥሩ ነው ይህ ነገር ብላችሁ ተረጋግታችሁ ማወያየት አለበት እንጂ፣ እዚህ ጋር አሁን ስለጫዋችሁ ስለጎን ሪዮና ስለጫዋቹ ስለጫዋቹ ምንም የምናመጣ ነገር የለም። እርሰበርሳችሁ እንደዚህ እንትን ሆኖ በፓወር ተተናግራችሁ እርሰበርሳችሁ ምን ይፈጠራል? ሌላ ችግር ነው የምንፈጥረው። ስለዚህ ለዚህ ተረጋግታችሁ እናን ከዚህ ውጪ ከሌላ ውጭ በተረጋጋ መንፈስ አውሩት። እንደዚህ ነው የሚቻለው እንጂ ይኸውልሽ የፈለገ ነገር ቢሆን ኦዲንስ ከተቀበለው እሱም ያደርገውን ነገር፣ ይሄም ልጅ እኮ ልጅ ነው። ሌላም ነገር ያደርግና በኋላ የመለያየትም እኮ ምክንያት ሊመጣ ይችላል። እግዚአብሔር አይበለው ለንቀርሽ በሱ። ይሄንንም ኦዲንስን እኮ ነው የሚሰማው። አይደለም ወደ አልተቀበለው እኮ ነው ሌላ ነገር ያደርጋል አይደለም እኮ የምልሽኝ ከተቀበልነው ሌላም ሰው አምጥቶ ከዛ ምን ታውቂያለሽኝ ጥሩ አይደለም ጥሩ እንደዛ አስቡት በአንድ መንገድ ብቻ አይደለም። አንድ ነገር እሺ እኛ የምንለቀቀውን ቪዲዮ እናያለን። መጥፎም ከሆነ ይህንን አስተካክሎ ይህንን አስተካክሎ እንላለን። በሁለቱም ወገን ሳንወገን በአንድ አይን አይተናቸው፣ ይሄ ልጅ አይኑ ብራንክ ስታደርገው ሰራልሻለሁ ሰራልሻል ማንንም አልሰማም ብሏላ እ እቺ ልጅ አምጥቶ ሰራ። ሌላ ሴትም ላያገኝም ይችላል ላያገኝም ይችላል። እሷ ወዷ ሳይሆን ልሰራለን ነው እዟ ተመጠፉ እና ሲቀጥል ደግሞ ካሜራ ካሜራ አለ። አዎ ካሜራ ቢጠፋስ ምናምን ምትሉት፣ አንዳንዴ ማለት ነው የምናገረው፣ ለማያልፍ ለሚያልፍ ቀን የማያልፍ ቃል ልናገር ነዚያውም ታርቆ ይመጣሉ። እኛ እናፍራለን፣ እንደ ኦዲንስ እንደ ተመልካች እኛን እኮ አያገባንም። በነሱ ምንም አያገባን። እኛ ቪዲዮ ሲለቀቅ ላይክ እና ሼር ማድረግ ነው እንጂ ከዛ ወዲያ አያገባንም። እንኖር እነሱ አሁን አኩርፋ ሄደች፣ አኩርፋ ሄደች ትላላችሁ፣ ከውስጥ ለምኗ ታርቆ። ስለዚህ ምንም ሆነ ምንም ሆነ ተረጋ፣ አዲስ ቀን ነው ብለን የሚያልፍ ቀን